ካላወቅሽ ደግሞ ችግር ነው እንዴ? ነገር ነበረ፣ ግን ደግሞ ስነ ስርዓት ምንድን ነው? ልታወራ እየፈለከው እኮ በፊት እኔ ማየት ነበር የምሰራ የነበረው አንቺን ማለት ነው። አሁን አሁን ግን ኖርማል ሆኖልኛል ለማየት። አንቺ ግን እኔ ነኝ እስኪ

እኔ ምንም ጉልኝ አይደለም ግን ለሷም አስቢ የሷንም ድካም አስቢ ጎንበስ ቀና ማለቷን አልከፋትም እኮ ጎንበስ ቀና አልኩ ለልጅ ደከምኩ ብላ አፏን አልተናገረች ተናገረች ሲጨቀጭቃት ያም ሲመጣ እንዲህ ሲል ሰላም አጣች አልተኛች እረፍት አላደረገች ያ ራስ እኮ ወጎ እንዲህ አይደለም አሁን ደግሞ ይባስ ብላ በቃኝ ሄዳለሁ ማለት ምን ማለት ነው ትንሽ ለኔም ብታስቢ ጥሩ ነው እኔ እኮ ሞራልሽን ጠብቄ ነው መናገር አላቃተኝም ውጡ

አብርሽም ሳማት ሄርሜላም ስጦታ ሰጠችው ምንድን ነው በዚህ ልክ ማበዱ በሄርሜላ አብርሽስ ምን ሆነክ ነው በዚህ ልክ ማበዱ አራስ ሚስት ትቶ ከሌላ ጋር መሄዱ ከሌላ ሴት ጋር መዘላዘሉ ከሌላ ሴት ጋር መለጣጠፉ ምን ሆነክ ነው አብርሽ በዚህ ልክ ማበድህ በዚህ ልክ መጨለልህ ጭራሽ ብለህ ብለህ ሰማኒያ ሚስትህን ቁጭ አድርገህ ጭራሽ እኔ እስኪ የሆነ ነገር ልጠይቅሽ ብለህ ጠይቀ ሃት ነበር ልታወጣው ፈልገህ መልሰህ ዋጣርከው ምንድነው ነገሩ ብታወጣው ይሻልሃል ተው እኔ ተውልሃለሁኝ ሩታ ተሻልሃለች። ሩታ የልጅ እናትህ ነች። የበፊትም የአሁንም የወደፊትም የአሁንም ሚስትህ ነች። የመጨረሻም የመጀመሪያ ሚስት ብታደርጋት ይሻልሃል። እቺ ዘልዛላ ከማንም ዘል ተንዘላዝላ መጣ እያስመሰለች ከማንም ተንዘላዝላ መጣ። ማታ ማታ ካንተ መተኛት ብቻ ነው ስራዋ። ማስመሰል እንጂ ተግባርን አታቅም። ማስመሰልን እንጂ እውነትን አታቅም። ያንተ ህይወት በጥብጣ ነገ ያንተ ህይወት ዛሬ ላይ በጥብጣ ነገ አንተ ትዳሬን ብለህ ብትይዛት የትዳር አጋሬ ናት የህይወት አጋሬ የትዳር አጋሬ ትሆነኛለች ራሱ ብለህ ብትይዛት ነገ ትታ ትሄዳለች። እባክህ እች ልጅ ብትርቃት ይሻልሃል ወንድሜ አብርሽ። ወንድሜ መልካም ሰው ነበርክ፣ ምን አስነክታ ነው እንደዚህ የሆንከው? ኧረ ተውልህ አለሁኝ፣ ምክሬን አዳምጠኝ እኔ ስለሆነች እኔው ነኝ። ሩታ ግን ምን ትልሃለች? ይሄንን ቪዲዮ እሩታ ስታየው ደስ ይላታል ብለህ ታስባለህ? በጣም ይከፋታል። በጣም ነው ምታዝነው። ዛሬ እኮ ልሄድ ብላ ተነስታ ነበረ። እኔ ቢሄድ ምን አለበት? ከእናቴ ቤት ወጥቼ ካሁን በኋላ መጠንከሩ ይበቃኛል። ጠንክር ያለሁኝ ልጅም ጠንክረዋል ብላለች የምትለው ነገር ስታጣ። ጭራሽ የአንድ ወር ልጅ ነው እንግዲህ ጠንክረዋል ያለችው የነበረው። እሷም ጠንክር ያለው ያለችው የአንድ ወር አራስ ሆና ነው። በጣም ያሳዝናል። በዚህ ልክ ምንድን ነው በዚህ ልክ ክፋቱ ምንድን ነው ለሩታ? ሩታ እኮ ምርጥ ሰው ነች። በጣም የምታመድ በጣም ጨዋ ልጅ ነች። አንተ በሩታ ለምን ግፍት ሰራለክ? ዛሬ የሰራኸው ያው ነገ ታጭደዋለህ ብለሃለች ሩታ። እረ ተው፣ ይህንን የእኛን ምክር መስማት አለብህ። የቤተሰብም ስም ለምን ታጠፋለክ? ጋሽዬን የመጣ ተው፣ የሰው ፊት አታስገረፈኝ እያለ እሱን ለምን ታሰድባለህ? ለምንስ ታሸማቃለህ? በሰው መሀል መሄድ፣ በሰው ፊት መገረፍ በጣም ከባድ እንደሆነ አንተው ታውቃለህ። እሷ ዛሬ መጥታ ነገ ትሄዳለች። ለመፈመስ ብላ እንጂ ትዳርን ካንተ ፈልገ አይደለም ወይም አንተን ፈልገህ አይደለም አንተ ግድ አይደለም ለአንተ። ትደራ ፍርሳ፣ እሷን ፈምሳ መሄድ ፈልጋ ነው። ነገ ትሄዳለች፣ ዛሬ ትመጣለች። ነገ ቲክቶክ ወጣ ትሰድባለች፣ ሙልጭ ታረጋለች። አንተ አይገባህም፣ ደነዝነክ እንጂ አይን አይኗን እያየ ፍቅር የያዘክ ነው። ግን ከሩታ አታልፍም አንተ። እኮ የሩታ ወዳጅ ነህ። የሩታ ባልና የሩታ ባልና ባል ብቻ ነክ። እባክህ ወንድሜ፣ ለምንዲት ትሆናለክ? ብተወው ይሻልሃል ባይነኝ፣ የኔ ወንድም አብርሽ፣ የሩታ ባል ብትሆን ይሻልሃል። ሄርሜላ ምንም አይደለችም፣ ዝሙተኛ ነች። ከአስሩ ወንድ ጋር እየተጋደመች፣ ዛሬ ካንተ ጋር ተጋድማ፣ ሌላ ነገም ደግሞ ከሌላው ጋር ትጋደማለች። ስለዚህ የቅርብ ዛሬ ያጨትከው ነገ ዛሬ የዘራኸው ነገ ታጭደዋለህ እንደተባለው ነገ አንተ ላይ እንደ እዛ ልታደርግብት ትችላለች። ስለዚህ በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደ ተባለው እንዳይሆንብህና የሩታ ብትሆን ይሻልሃል። ወደ ሩታና አስታርቁኝ ብለህ ሽማግሌ ልከህ በሽማግሌ ጠይቃት ሽማግሌም ሳትልክ ራሱ አንተ ብትጨርሰዋለግ ሩታ የኔ ቆንጆ የኔ ማር ወድሻለሁኝ፣ እኔ ከአንቺ ውጪ ማንም አልፈልግም እያልክ ከልብህ ለምናት ከልብህ ይቅርታን ጠየቀ ህግር ዋስር ወጥቀህ ልጃችን አብረን እናሳድግን ማንቺ ወድሻለሁኝ። መጀመሪያ አንቺን አስፈልጬ ነው ወድሽ ልጃችን ከንቺ በኋላ ነው ከኛ ኋላ ነው የመጣው። ስለዚህ እባክሽ ትዳራችን እንምራ። ልጅነት ተጫውቶብኝ ነው። አሁን ላይ በቃ ይቅር። ሸይጣንን በመሀላችን ገብቶ ነበረ አሁን አባረር ነው ያቺ ሸይጣንም እርጉስ ሄዳለች። እባክሽን እንሂድ ቤታችን እንመለስ። ካሁን በኋላ እናትሽ ቤት ይበቃሻል። መከራየቱ፣ ብቸኝነቱ ይበቃሻል። አሁን ተንከባክቤ ላኖሮሽ ነው፣ ተከባክቤ አኖሮሻለሁኝ። ስለዚህ እባክሽ እንሂድ ወደ ቤት ገብተን አብረን እንጫወት፣ አብረን እንኑር፣ አብረን እንብላ፣ አብረን እንፋቀር። ስለዚህ አብረን ከሆንን ስንት ጊዜያችን ነው? አብረን ከበላን ስንት ጊዜያችን ነው? አራስ ሆነሽ እንኳን ሳልንከባከብሽ፣ እርጉዝ ሆነሽ እንኳን ሳላስደስትሽ ሁሌ እንደተከፋሽ ሁሌ ጭቅጭቅ ውስጥ እንደገባሽ ሁሌ እንዳስከፋሁሽ ነው። እባክሽ ይቅርታ ሩታ፣ ይቅርታ፣ የኔ ውድ፣ የኔ እህት እባክሽ እህቴ፣ እባክሽ እባክሽ እያልክ እባክሽ፣ ውዷ ሚስቴ፣ የሕይወቴ አጋር፣ ውዷ ባለቤቴ እያልክ ነው መሆን ያለበት ይቅርታን መጠይቀው እባክሽ ብለህ ወደ ቤት ከወሰድካት በኋላ እኔ ቤቴ አምጥቻታለሁ እንደፈለጉ ሆናለሁኝ ብለህ ሳይሆን በደንብ አድርገህ ጠበቅ አድርገህ ይዘህ በእንክብካቤ የአራስነቷም ያልተገባ ከብከው ከሱም እጥፍ አድርገህ የእርግዝናውም ሰዓት እጥፍ አድርገህ በደንብ አድርገህ ደስ እንዲላት ከዚህ በፊት ያሳለፈችው መጥፎ ጊዜያቶች እንድትረሳ መልካም ጊዜያቶችን እንድታስታውስና መጥፎ ጊዜያቶችን እንድትረሳ እያደረግህ እንደዛ ነው መሆን ያለበት የኔ ውድ ወንድም። መሆንም ያለበት እንደዛ ነው። ሰዎቹን ይደንግጡ እስኪ ጠላቶች፣ ለዛውም ጠላቶች የቅርብ ወዳጆች ናቸው። የቅርብ ወዳጆች ጠላቶቹ ሆነዋል። ለዛውም ወንድሜ እህቴ ያልካቸውን ናቸው ይሄ ሁላ እሚያደርጉ። ስለዚህ እባክ ወንድሜ፣ በነሱ አትመራ። በነሱ ከተመራ ጥሩ አይደለምና እባክህ፣ ተውልህ አለሁኝ። ተው ብያህ አለሁኝ። እባክህ እባክህ፣ ስለምንህ ብዙ ሰዎች ጠላ መግባት አሉብህ። ብዙዎቹም ወዳጅ አሉብህ። የፋሚሊ ቢያንስ የፋሚሊ በላክ የጋሽዬ በላክ የማዘናን በላክ ያሁላ ነገር እየሆነ እንደዛ እያበደ እኔ በልጅ እተማመናለሁ። ምንም አያደርግም ከሀገርም አይወጣም። የኔ ልጅ እኮ እተማመንበታለሁ ከኔ እጅ አያልፍም። ያለ አባትህ ዛሬ ላይ ኩሪፍቶ ሄደ ስትዝናና ከውሽሚት ጋር እንደዛ ስትሆን ሆን በጣም ያናድዳል። እውነት ለመናገር በጣም ያናድዳል። አብርሽ ምን ነክቶህ ነው እንደዚህ የሆንከው? ኧረ ሄርሜላ ተይ ትዳሩን ይኑርበት። አንቺ ነገ ዛሬ የዘራሹ ነገ ታጭጃለሽ። ስለዚህ እባክሽ የሰው ትዳርን አታፍርሺ። ዛሬ ይኖረዋለሁ ብለሽ የነገሽን አትጪ። አንቺ ምራ ራሱ እኮ ነገ ትዳር ትይዣለሽ ልጅም ትወልድ ይዣለሽ። ግን ምን አይነት እንደሆነ አንቺ አታቂውም። አብሩሽ እንኳን ምን አይነት እንደሆነ አውቆታል። ሩታ ምን አይነት እንደሆነ አውቀዋለች። ግን አንቺ በጣም ታዛዝኛለሽ። እውነት ለመናገር እኔ በጣም አዝኛለሁ። በዚህ ልክ መሆንሽ፣ እንደዚህ ወራዳ እንደሆንሽ፣ እንደዚህ ዝቃጭ እንደሆንሽ እኔ አላቅም ነበረ። የሴትነት ክብርሽን ብትጠብቅ ይሻልሻል። በአንቺ የመጣ ስንቱ ይሰደባል። ረተይ ዋክሽ ሴቶችን አታሰደቢ። ስንት የተከበ የነበሩ አሉ። ባንቺ የመጣ በአንድ ሴት የመጣ ሁሉም ይሰደባል። እባክሽ አታሰድቢን። ክብርሽን ጠብቂ። ሴቶቹ እኮ ናቸው ክብራቸው የሚጠብቁት። ራስሽን አስከብረሽ ራስሽን አስከብረሽ የተከበረ ኑሮ ብትኖር ይሻልሻል። የሰው ሕይወት ሳት በጠብቂ የሰው ትዳር ሳት በጠብቂ አስታርቀሽ በቃ ሂጂ። አለቀ፣ በቃ አለቀ። ይበቃሻል። ካሁን በፊት ያደረግሽው ፈምሰሻል። በቃ ታዋቂ ሆነሻል። ከሌላ ብሰሪ ከሌላውን ጋር ብሰሪ ብትመ መጪ ሁሉም ቪው ታገኛለሽ። ለመፈመስ ብለሽ እንደሆነ እናውቃለን፣ ግን በዚህ ልክ መሆኑ በጣም ጠፋተኛ ነሽ። ስለዚህ ይቅርታ ጠይቀሽ አስታርቀሽ ወደ ቤት አስገብተሽ መሄድ ነው ያለብሽ። ውድ ቤተሰቦች ትክክል ከሆንኩኝ ኮሜንት አድርጉልኝ። የቤቱ አዲስ ከሆናችሁ ላይክ፣ ሻይ ሰብስክራብ እያደረጋችሁ ቤተሰቡ አበረታቶኝ እላለሁኝ። ይወዳችኋል።